በካምብሪጅ የህዝብ ጤና መምሪያ ስር የሚሰራው ወደ ካምብሪጅ ጤናማ ፈገግታ ፕሮግራም እንኳን በደህና በደህና መጡ። ከተልኳችን የአፍ ጤንነትን ማሻሻል እና በካምብሪጅ ማህበረሰብ ውስጥ ለነፍሰ ጡር ሴቶች የጥርስ ሕክምና ተደራሽነትን ማሳደግ ነው። እንኳን በደህና ተመልሰሽ። እርግዝናሽ በጣም ቆንጆ ነው፣ እናም በጣም አምሮብሻል። የልጅሽ ጥርስ ማደግ የሚጀምረው ገና በማህፀንሽ ውስጥ ሳለ እንደሆነ ታውቂያለሽ በግምት በስድስት ሳምንታት የእርግዝና ወቅት የልጅሽ የመጀመሪያ ጥርስ ስሮች መፈጠር ይጀምራሉ። በሚወለድበት ጊዜ ሀያዎቹ የመጀመሪያ ጥርሶች ይመሰረታሉ ብቅ ብቅ ለማለት በትዕግስት እየጠበቁ ብዙውን ጊዜ ልጅ ከተወለደ ከአራት እስከ አስራ ሁለት ወራት ውስጥ የመጀመሪያውን ጥርስ ታያለሽ። እንዲህ በጣም ቀደም ብሎ እንደሚጀምር ምንም አላውቅም ነበር። በጣም አስገራሚ ነው። እነዚያ የመጀመሪያ ጥርሶች ለመታየት በዝግጅት ላይ ሲሆኑ ልጅስ ብዙ ለሐጭ ማዝረብረብን ትንሽ መነጫነጭን ወይም ነገሮችን እያነሳ ማኘክን የመሳሰሉ አንዳንድ የጥርስ ማብቀል የህመም ምልክቶችን ሲያሳይ ልታስተዊ ትችያለሽ። በዚህ ወቅት ልጆች ድዳቸው ያበጠ ወይም የላላ ሊመስል ይችላል እና ትንሽ የሙቀት መጠን መጨመር ወይም ትኩሳት ሊታይባቸው ይችላል። አንዳንዴም መጠነኛ ሽፍታ ወይም የተናጠበ የእንቅልፍ አተኛኝ ሊከሰትባቸው ይችላል። ምን እንደሚጠበቅ ማወቅ ጥሩ ነው። በትክክል ጥርስ በማብቀያ ወቅቱ ላይ ጨቅላውን ሕፃንሽን ለማገዝ እነዚህን ምክሮች ልብ በያቸው። የሕፃኑን ድድ በንጹህ ጣትሽ ወይም እርጥበት ባለው ጨርቅ በቀስታ ደባብሽለት። ለማኘክ ጠንካራ የቀዘቀዘ ማንኪያ ወይም የጥርስ ማብቀያ መጫወቻ አይነት ቀለበት ስጪው። በውስጥ ያለው ፈሳሽ ወደ አፋቸው በመግባት አደጋ ሊያስከትል ስለሚችል ፈሳሽ የተሞሉትን አስወግጂ። ዩን ለማስታገስ ቀዝቃዛና እርጥብ የመታጠቢያ ጨርቅን እንደ ጥሩ አማራጭ መጠቀም ትችያለሽ። ወይም ንጹህ ጠንካራ ላስቲክ የጥርስ ማብቂያ ጊዜ አሻንጉሊት ተጠቀሚ። የህመም ስሜት ምልክቶቹ በጣም ኃይለኛ ከሆኑ ተገቢውን የህመም ማስታገሻ እርምጃዎችን ስለመጠቀም የህፃናት ሐኪምሽን አነጋግሪ። ማስወገድ ያለብሽ አንዳንድ ነገሮች ወይም ምርቶች አሉ። ፈሳሽ የተሞሉና ፕላስቲክ የጥርስ ማውቂያዎችን እለፊያቸው ወይም ተያቸው፣ ምክንያቱም ሊሰበሩና ጎጂ የሆኑ ንጥረ ነገሮችን ሊያፈሱ ስለሚችሉ እንዲሁም ከአንበር፣ ከእንጨት፣ ከእብነበረድ ወይም ከሲሊኮን የተሰሩ የአንገት ሀብሎችን እና የእጅ አምባሮችን ልጆች ወደ አፋቸው እንዳያስገቡ ተጠንቀቂ። ልጅሽን ሊያንቀው ወይም ሊያፍኑት ይችላሉ። ድፍን የቀዘቀዙ የጥርስ አብቃዮች፣ መጫወቻ ቀለበቶች በጣም ጠንካሮች ናቸው፣ ስለሆነም የልጅሽን ድድ ሊጎዱ ይችላሉ እና ቤንዞኬን የያዙ የማደንዘዣ ቅባቶች የጤና አደጋ ሊያስከትሉ ስለሚችሉ እነሱን መጠቀም ተመካሪ አይደለም። እነዚህን ምርቶች ማስወገድ የጨቅላውን ልጅሽን ጥርስ የማብቀል ሂደት የበለጠ ጤናማና ምቹ ያደርገዋል። እነዚህን ምክሮች በእርግጠኝነት መተግበር የሚቻል ይመስለኛል። ልሞክራቸው እንደምችል እርግጠኛ ነኝ። አሁን ወደ አውራጣት መጥባትና የእንጀራ እናት ፓሲፋየር ሁለቱም ለልጅሽ ማስታገሻ ሊሆኑ ይችላሉ። በትንሽነት አውራጣት መጥባት የተለመደ ነገር ነው። ነገር ግን የጥርስ አሰላለፍ መዛባቶችን ለመከላከል እንዲረዳው በአንድ ዓመት ዕድሜው አውራጣቱን ከመጥባት እንዲቆጠብ ማድረግ የሚቻልበት መንገድ ማሰብ የተሻለ ነው። የእንጀራ ናት ወይም ፓሲፋየር እየተጠቀምሽ ከሆነ ልጁን ከዚህ ጥገኝነት ለማውጣት ከስድስት ወር እስከ አንድ ዓመት ባለው ጊዜ ውስጥ ፓሲፋየሩን ለማስወገድ ሞክሪ። እና ጤናማ የአፍና ጥርስ አካባቢ እድገትን የሚደግፉ ኦርቶዶንቲክ ፓሲፋያሮችን መምረጥን አስቢ። ለልጆች ምቾት ወይም ዘና ለማድረግ ሌሎች መንገዶችን ማግኘት ትችያለሽ። ለምሳሌ እቅፍ ማድረግ፣ ለስላሳ መጫወቻዎችን መስጠት፣ ምቹ ብርድ ልብሶችን መጠቀም ወይም የእሽሩሩ አይነት ለስለስ ያሉ መነጋገሮች። ስለ መረጃው እናመሰግናለን። አሁን የበለጠ እንደተዘጋጀው ይሰማኛል። ደስ ይለኛል ሻረን። እንዲያው ልብ አድርጊ፣ ይህ ከጥቂት እንክብካቤ ጋር ተፈጥሯዊ ሂደት ነው። ተጨማሪ ረታ ከፈለግሽ ወደኛ ድረሺ። ለበለጠ መረጃ ወይም እያደገ ያለው የካምብሪጅ ጤናማ ፈገግታ ማህበረሰብ አካል ለመሆን ጠቃሚ የመማሪያ ነገሮችን፣ ሀብቶችን እና የሪፈራል መረጃዎችን የሚታግኝበትን ድረገጻችንን እንዲት ጎበኝ እንጋብዝሻለን። አንቺን ለመደገፍ እንሆን አለን። ስለዚህ በቀጥታ በዚህ አገናኝ ያውት የስመበስ ኦረድ በኩል ከኛ ለመድረስ ነጻነት ይሰማሽ። ተባብረን ዘላቂ ለውጥ እፍጠር፤ አንድ ፈገግታ በአንድ ጊዜ እናስችል።